ሌሎችን ማያውቋት የአንተ ብቻ የሆነች እንግዲህ ይብቅናት መልሳለሁ ብትለኝ፣ እስ እንዴት እያ ያልክበት ቀሌላ አንተ የመጣህበት ቀሌላ እዚያ ስሩ ነገሩ ብዙ አይደል እያወቅሽው፣ እንዴት ያን ሆነ ይሄናት እሱ ቢሆን ታፋን አለ የተባለው ሰውዬም ቢሆን በዛ እነዚህ ብቻ አይዞሽ አለሁ እንዳይከፋሽ ምንም ነገር እንዳይጎልብሽ እያለ ይያለ እስከ ዛሬ ብቸኝነቱ እንዳይሰማኝ አድርጉን ያወጣኝ፣ እሱንም ማስቀየም አልፈልግም። እሺ እና እንግዲህ አንተም ወስን በቅቡ፣ ተልብ ተማከር፣ የሚሆነውን ነገር በደምብ አሳውቅ። ይህን ያህል መንገድ አቆራርጬ የመጣሁ ተልብ ሳልማከር መስሎሽ ነው። እንዴት መሄዱን ምን መንገድ አቋርጠውት መጣስ መሄዱ ያቅተሃል? ዱሮ ተዚህ በኋላ እንግዲህ እኔ ያለሁልሽ፣ የትም ንቅንቅ የምልበት ጉዳይም የለኝም። እኔ የሰማሁትንም ጉዳይ ግድ የለም ተይው

በሽተኛ ነው። እንዲህ ያለ በሽተኛ አለ? ምን ነው የምታሞናሞኝ ስትጀምር፣ ሰው ሁሉ እኮ ያውቀው ነው። በሀገሩ የታወቀ ነው። እንብለው እኮ ነው ይማናህል የምታንተን የምትል እንጂ በሽተኛ ነው። እሱም የምታሞናሞኝ ለምንድን ነው? እኔ በሰሙና ምን ታዚህ፣ ምን የምታደርጊው? ዋይ ያየሁኝ ነው። በሰሙና ምን ስትመጣ ውስጥ ምን ይችላል እንትናል አላሞናም አልኩት። ገና ለገና አሉ አልተብዬ አይደል? ገና ለገና እንደ ጠፋት ተገኘብኝ አይደል? ሰማሽኝ አንድ ሰው በዚህ ቤት ደግመሽ ባገኝ፣ እንጃ ማንን ታገኛለሽ። ምንድን ነው አንቺ? ምንም አገሬ ማለት ምንድን ነው? እያየሽው ያሟናሟንሽው፣ እያየሁት ነው። ከዚህ በላይም እንዴት አድርገሽ ታውቃለሽ?

ምን ደረሰብኝ እንጂ! ደረሰብኝ እንጂ ኧረ ደረሰብኝ። የእኔው እንዲሁም የተከበረች ሴት ጋር ነው የሚሄድ። እኔማ የእናቴ ልጅ አባቴ ልጅ እያለ ይኸው ስንት ጊዜው ተባለገት። ቆይ ግን ይሁን መችስ አስወጥቼ ብሰደው፣ ይሄ ሰው ሰው የሌለው ሰው ነው፣ የት ይወድቃል? እናት አባት በዚያ ጊዜ ተይ እንዲያው ትልቅ እንትን ያለኝና ትልቅ ታሪክ ያለኝ ሰው ነኝ። ተይ አይሆንሽም፣ ይሄ ገና ሙጨጭላ ገና ዘሎ ያልጠገበ ውርጋጥ ነው። ተይ የሚቆምበትን ገና ያላወቀ ውርጋጥ ነው። ተይ ሲለኝ አባቴ አባቴን ፈንግጬ እ ው የምትገልጠልኝ ተሆነ የምትገልጠልኝና አብትግለጥልኝ እንጂ የወደድኩት እሱን ነው ብዬ እሱን ተከትዬ ይኸው ተዘመዶች አልጠያየቅ ብቻዬን አግኝቶኝ እንዲመጫች አለበት ዝም ብሎ እንዲሁ እንቅብ የኮ በጁ እንድየተንጣለለ እኮ ነው የሚበላ ጠገበ ጠገበ እንግዲህ እንደ አሁኑ እንደ አሁኑ እንደዚህ እታጅ እታጅ ሽቅርቅር ማለል ሲያፍነኝ አውቃለሁ። እኔ ቤት የተዳሬል ነው ንብረት የለም ምን እንጂ እንዲህ አልልም እና ምናልባት እንግዲህ ገና ጉብል ሁና ይሆናል የሱ እንዲያለ እንዲያለ የተከበረ ቤተሰብ እንዴ ተከበረ ትዳር ነቅፎ

ለትንሽ ጊዜ ለሥራ ወጣ ብዬ ነበር እና ምን እንደው ክትር ግፍ ቢያደርጉልኝ፣ ከዚህ በኋላ ዛሬም በዓል ነው ብዬ ነው መጪው በዓል ነው ብዬ ነው እንጂ

ዝም ይበሉ እንዴ ሰው አይስማው እንዴ አንዴ ደግሞ ምድር እንዴ ባመት ባል ምድር እንግዲህ ምን ቀረኝ ነው ምን ጎደለኝ ነው እናት የሚል ምን ጎደለኝ ነው የሚል ሳይሉት ያልጠፋውን የሚታረድ በግ ያልጠፋውን እጣ ፍለጋ አይደል ይሄው ሁሉ እኮ ነገር ፍለጋ

አሁን አንቺ ሰንበበ መጣልሽ ፈንግጠው ብለሽ

ወንድ የሆኑ እንትን አይደለም። የቸገረ ሰው ነው ያጣል። ሰው ታማኝ ሰው እኮ ነው ያጣል። ታማኝ ሰው ግን ከባድ አሁን ሰው